በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕት የሆነው የቅዱስ መርቆሬዎስ ተአምር ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በምስር አገር ከመሳፍንት ልጆች አንድ ያልተጠመቀ ጎልማሳ ነበር። ከክርስቲያን ውጭ የሆኑትን ሕግና መጽሐፍቶቻቸውንም ተማረ። ከእለታትም በአንድ ቀን ወደ ባህር ዳርቻ ሄደ። በፊት ያልተጠመቀ የነበረ በኋላ የተጠመቀ ክርስቲያን የሆነ አንድ ሰውንም አገኘ። ከዚህ በኋላ የንጉሥ ጭፍሮች ያዙት። ያቃጥሉትም ዘንድ ጉድጓድ አዘጋጅተው በውስጡ እሳትን አነደዱ። ሁኔታውን ለማወቅ ብዙ ሰዎችም ተሰበሰቡ። የንጉሥ ጭፍሮችም የያዙት ይህ ያልተጠመቀ ጎልማሳ ወደዚህ ሰማያት ቀረበ። አንተ ከሃዲ ሰው ሆይ፣ ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ ወደ ገሃነም ትወርዳለህ። አንተ የእግዚአብሔርን ልጅ ታመልካለህና፣ ሦስት አምላኮችም ታመልካለህና እኔን ስማኝ። ክፉ ነገርህንና ስድብህንም ተው አለው። እርሱም መልሶ እኛስ የክርስቲያን ህዝቦች ነን፣ ከሃዲዎችም አይደለንም። አንድ አምላክን እናመልካለን እንጂ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ወልድ ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። እንደዚሁ መንፈስ ቅዱስም የሃይማኖታችን ምስጢር ነው፣ ድንቅ ነው፣ ከእናንተም የተሰወረ ነው፣ ልቦናችሁ ሊመረምረው አይችልምና። ያንተ ልብ ጨለማ ነው፣ የሃይማኖት ብርሃን አልበራበትምና። እኔ አይሃለሁ። ከትንሽ ጊዜ በኋላም ብርሃንን ወደ አንተ ይመጣል። የክርስቶስ ብርሃን በልብህ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ። እነሆ ስለ እርሱ እንደ እኔ ስቃይትን ትቀበላለህ አለው። ይህ ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውንም ከእግሩ አውልቆ ፊቱን፣ አፉንና ራሱን መታው። ፈጽሞም አሰቃየው። ካዲ ሆይ የምትለው በእኔ ዘንድ አይሆንም አለው። ይህ ደግ ሰውም መለሰለት የምነግርህን ፈጽመህ የምታስብበት ጊዜ አለ አለው። ያን ጊዜ አንገቱን በሰይፍ ቆረጡት፣ ስጋውንም ወደ እሳት ጉድጓድ ጣሉት። የእሳት ነበልባሉ ከፍ ባለ ጊዜም እንደ ታላቅ አጥር ሆነ። በእሳቱ ውስጥም ሶስት ቀንና ሶስት ሌሊት ተቀመጠ። የንጉሥ ጭፍሮች ቀንና ሌሊት ይጠብቁታል። ከዚህ በኋላ እንደ ወርቅ በእሳት የተፈተነውን ስጋውን አገኙት፤ እሳት ፈጽሞም አልነካውም። ይህንንም ለንጉሱ ነገሩት። ስጋውንም የሚቀብሩት ዘንድ አዘዘ። ያ ይህ ያልተጠመቀ ጎልማሳ ግን እያዘነ ወደ ቤቱ ሄደ። አልበላም፣ አልጠጣምም። አባቱና እናቱ ወንድሞቹ ወደ እርሱ ተሰብስበው ምን ደረሰብህ? ለምን ሰዓት በላም? ለምን ሰዓት ትጠጣም ተጣም አሉት። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕት የነገረውንም ሁሉ ነገራቸው። እነርሱም ማረጋጉት። ይህን ነገር ተው የዚህን አሳሳች ነገር ታምናለህን? አሉት። ፈጽሞም አልተረጋጋም። በዚህ ጊዜ ይህ ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የእነርሱ ወደ ሆነው ሐሳዊ ነቢይ መቃብር ለመሄድ ሲፈልጉ አየ። አባቱንም ከእነርሱ ጋር መሄድ እፈልጋለሁ አለው። አባቱም በዚህ ነገር ፈጽሞ ደስ አለው። መቶ ዲናርም ሰጠውና ጓደኛውን አደራ ብሎ ሄደ። ከጓደኛው ጋር እየሄዱ ሳለ ከዕለታት አንድ ቀን ይህ ጎልማሳ ፊቱ የሚያበራ ሽማግሌ መነኩሴ በፊቱ ቆሞ ተመለከተ። ሽማግሌው መነኩሴም ትድን ዘንድ ና ተከተለኝ አለው። እንደዚህ እያለ ሁለት ጊዜ ሶስት ጊዜም በሌሊት ታየው። እነርሱም ከቦታው ደርሰው ስራቸውን በጨረሱ ጊዜ ተመለሱ። ሰባት ቀንም ከተጓዙ በኋላ ከገዳሙ ከበረሃው ደረሱ። እነርሱ በሌሊት እየሄዱ ሳለ እርሱ ግን ስጋዊ ስራ ለመስራት ግመሉ ወደ ላይ ግመሉ ላይ ወረደ። ጓደኞቹም ከጫካው ውስጥ ትተውት ሄዱ። በጫካውም ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ! ያን ጊዜ በምስር ሀገር ከአባቱ ቤት ቅርብ የሆነውን የሰማይቱን የቅዱስ መርቆሬዎስን ቤተክርስቲያን አሰበ። በልቡም ሁሉም ሰው ስዕለት ይሳላሉ፣ የለመኑትን ሁሉ ይፈጽምላቸዋል አለ። ያን ጊዜ ይህ ጎልማሳ እያለቀሰ የክርስቶስ ሰማዕት መርቆሬዎስ ሆይ፣ ከእነዚህ ከዱር አውሬዎች ካዳንከኝ፣ ያለ ችግርም ካወጣኸኝ እኔ ክርስቲያን ሆናለሁ አለ። እነሆ ጎልማሳው ይህን በሚናገርበት ጊዜ አራያው ፈጽሞ ያማረ የክብሩ ልብስ የለበሰ በወርቅ መታጠቂያም ወገቡን የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱ ቆመ። አንተ ከየት መጣ? ከዚህ ገዳም ጫካ ውስጥስ ብቻህን እንዴት ጠፋህ? አለው። የጉልበት ሥራ ለመስራት ሄድኩ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከኔ ጋር ና፣ በኋላ የሆነ በዚህ ፈረስ ላይ ተቀመጥ አለው። በፈረሱ ላይም ከእርሱ ጋር ተቀመጠ። ይህም ፈረስ በአየር ላይ በረረ። በምስር አገር ከሚገኘው ከሰማይቱ መርቆሬዎስ ቤተ ክርስቲያንም ውስጥ ፈጥኖ አደረሳቸው። ቤተ ክርስቲያኑ ተከፈተላቸውና፣ እርሱም ከእርሱ ጋር በፈረሱ ላይ ሆኖ ገባ። ወደ ቤተ መቅደሱ መጋረጃም አደረሰውና ከእርሱ ተሰወረ። ጎልማሳውም እየደነገጠ ቤተ ክርስቲያን ውስጥ ቆመ። በልቡም በሆኑ ይህቺ ቤተ ክርስቲያን የክርስቲያኖች ናትን? አለ። መብራቶች ለስዕሉ ሲያበሩ አያቸው። ይህ ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩምን እያለ በቤተ ክርስቲያን ውስጥ እስከ ማለዳ ድረስ ቆመ። የቤተ ክርስቲያኑ ገበዝም ከቤተ ክርስቲያኑ ቆሞ አገኘው። እርሱም ሽፍታ መሰለው። ይህ የቤተ ክርስቲያኑ ገበዝም ገበዝም ሊጮህ ፈለገና ዝም ብለህ ወደ ኔና ብሎ በእጁ አመለከተው። ገበዙም ወደ እርሱ ቀረበ። ጎልማሳውም ይህች ቦታ ማን ትባላለች? አለው ይህቺ በምስር ሀገር ያለች የቅዱስ መርቆሪዎስ ቤተ ክርስቲያን ናት አለው። ጎልማሳውም ይህቺ የምስር ሀገር ናትን? አለው። አዎን አለው ገበዙ። አንተስ ልቡ እንደጠፋ ሰው ትናገራለህ። ወንድሜ ሆይ እንሆ የደረሰብህን ንገረኝ አለው። ያን ጊዜም ልቡ ተመለሰ። እንዴት ልቤ አይጠፋም? እኔ በዚህች ለሊት በገሌ ገዳም እያለሁ እንዴት ወደዚህ እንደደረስኩ አላውቅም ይህንን ነገር እግዚአብሔር ያውቃል እንጂ አለው። ገበዙም የዚህችን ገዳም ስም በሰማ ጊዜ አደነቀ። የምትናገረውን አታውቅም፣ በእውነት ልብህ ጠፋ አላልኩህም ምን አለው። የዚህ ገዳም ልክ እስከዚህ ድረስ ሀያ ሁለት ቀን ያስኪዳል። በእውነት አንተ ሽፍታ ስትሆን ብሩክ የሆነ የመርቆሬዎስ ሰማዕት ኃይል ይዞ ያለ ገመድና ያለ እግር ብረት አሰረ። ይህ ደግ ሰማያት መርቆሪዎስም የዚህን ዓለም ክብር የተወናይናቀ ነውና፣ ካዲዎች ግን በከባድ ስቃይ ያሰቃዩት። ሰማያቱ ስለ ክርስቶስ ስምም ሞተ። እግዚአብሔርም በመንግስቱ ተቀበለው። በየቦታው ሁሉ በስሙ ቤተ ክርስቲያን ተሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑትን ሁሉ ሰዎች ልመናቸውን ይሰማቸዋል፣ በጸሎቱም ይጠብቃቸዋል ታምራትን የሚያደርጋል አለው ጎልማሳውም መልኩ እንዴት ነው አለው ገበዙም እርሱስ በአካል አንተን ይመስላል አለው ከዚህ በኋላ ስዕሉን አሳየው ጎልማሳው የሰማያቱ የቅዱስ መርቆሬዎስን ስዕል ባየ ጊዜ በእውነት ይህ በገዳም ውስጥ የታየኝ በፈረሱ ላይ ጭኖም ከዚህ ያደረሰኝ ቅዱሱ ነው በወገቡ ታጥቆት ያየሁት የወርቅ ቀበቶም እንሆ ይህ ነው አለ እንሆ ነግርሃለሁ እኔ ያልተጠመቅኩ ሰው ነኝ። በዚህች ሀገር አባቴ መስፍን አገረገዥ ነው። ስሙም ሪጋ ይባላል። ክርስቲያን ለመሆን ይህ ምልክት ይበቃኛል። እነሆ ወደ ሆነ ቦታ ደብቀኝ፣ ለማንም ስራዬን አትግለጥ አለው። የእግዚአብሔርን መንገድ ያስተምረኝ ዘንድ ያጸናኝም ዘንድ ወደ ቀናች ሃይማኖትም ይመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው። ይህ ገበዝም በአንድ ቦታ ውስጥ ብቻውን አስቀምጠው እንደነገረውም ካህን አመጣለት። የክርስትና ጥምቀትንም አጠመቀው። የቤተ ክርስቲያን መጻሕፍትን እንዲሁም ቅዱስ ወንጌልን አመጣለት። እንደዚህ እየተማረ ተቀመጠ። ከዚህ በኋላ እነዚህ ያልተጠመቁ ሰዎች ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቻቸውን ለመቀበል ወጡ። ይህም መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛውም በጫካ ውስጥ እንደቀረና ትተውትም እንደመጡ ነገረውና መራራ ልቅሶን አለቀሰ። አባቱ ይህን በሰማ ጊዜ ልብሱን ቀደደ። ወንድሞቹና ልጁም እንደርሱ ልብሳቸውን ቀደው አርባ ቀን እያለቀሱ ተቀመጡ። ከዚህ በኋላ አንድ ያልተጠመቀ ሰው ክርስቲያን የሆነውን ይህን ጎልማሳ ከቅዱስ መርቆሬዎስ ቤተክርስቲያን ሲወጣ ሲገባ አይቶ ሄደና ለአባቱና ለወንድሞቹ ነገራቸው። ልጃችሁ በጫካ ውስጥ ከሞተ የጠላሁት እንደሆንኩ ቆጠሩት። የመነኩሴ ልብስ ለብሶ ከሰማይቱ ቅዱስ መርቆሬዎስ ቤተክርስቲያን ውስጥ በዚህች ቀን ያየሁት እርሱ ነው። በእውነት እርሱ ልጃችሁ ይመስላል አላቸው። አባትና እናቱ ወንድሞቹም በሰሙ ጊዜ ተነስተው ሄዱ። አገኙትና ያዙት። ያ ያደረግከው ምንድን ነው? የእኛ ሃይማኖት ተከታይ በሆነው ገዢ መካከል አዋረድከን፣ አሉት። እኔ ክርስቲያን ነኝ፣ የሕያው እግዚአብሔር ልጅ በሆነው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምናለሁ አላቸው። ይህን በተናገረ ጊዜ ከባድ ስቃይን አሰቃዩት፣ ወደ ጨለማ ጉድጓድም ጣሉት። ሰባት ቀንና ሰባት ሌሊትም ያለ መብልና ያለ መጠጥ በዚያ ውስጥ ተቀመጠ። የቤታቸውን ጥራጊም ደፉበት። እናቱ ግን ቀንና ሌሊት ስለ እርሱ ታለቅስ ነበር ከልቅሶ ብዛትም የተነሳ ይህን ጎልማሳ ለቀቁትና ወደ አስቄትስ ገዳም ሄደ። በአባ መቃርስም ገዳም እየተጋደለ እና አብዝቶም እየጾመ ሁለት ዓመት ተቀመጠ። ከዚህ በኋላ አንድ መነኩሴ ወደ ምስር ሄደና ሃይማኖትህን ግለጥ አለው። ተነስቶ ወደ ምስርም ሄደ። አባቱ ይዞ ወደ ገዢው ወደ ንጉሡ ሐኪም ወሰደው። ይህ ልጃችን ነው የእኛ የሆነውን ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለሰ አሉት። ንጉሱ ጎልማሳውንም ስለ አንተ የሚነገረው እውነት ነውን? አለው ለንጉሱም የሆነውን ሁሉ ነገረው። ቅዱስ መርቆሬዎስም እንደታየው፣ ከእርሱ ጋራም በፈረሱ ላይ እንደጫነው፣ ከቦታው በፍጥነትም እንዳደረሰው፣ ከምስር ካለው ቤተ ክርስቲያኑ ውስጥ እንዳስገባው፣ በቤተ ክርስቲያን ውስጥም ስዕሉን በገሃድ እንዳየ ነገረው። በገዳም ውስጥም እርሱ እንደታየው ተረዳ። ታሪው ንጉሥ ሐኪምም ይህን ነገር በሰማ ጊዜ ፈጽሞ አደነቀ፣ እጅግም ፈራ። በሰማይቱ በቅዱስ መርቆሬዎስ ስም ቤተ ክርስቲያን እሰራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሱም ቤተ ክርስቲያን እንዲሰራ አዘዘ። በዚያም በመላእክት አለቃ በቅዱስ ሚካኤል ስም ሰራ። ዳግመኛም በሰማይቱ በቅዱስ መርቆሬዎስ ስም ሰራ። በውስጧም ብዙ ተአምርና ድንቅ ድንቆች ተደረጉም። ይህ ጎልማሳ በእግዚአብሔር መንፈስ ቅዱስ ስጦታ ስለ ቀናች ሃይማኖት ትርጓሜ ሁለት መጽሐፎችን ደረሰ። አላውያንን፣ አረማውያንንና የማያምኑትንም አሸንፋቸው፣ እግዚአብሔርንም አገለገለና በሰላም አረፈ። የዚህ ጎልማሳ ስምም ዮሐንስ ይባላል። ዮሐንስ የተባለም በተጠመቀ ጊዜ ነው። ይህ ሁሉ በቅዱስ መርቆሬዎስ ሰማዕት ጸሎት ሆነ። የተአምሩ ብዛትና እና በረከቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።